ኤነርስትሊን ክቡራት እና ክቡራን ዛሬ የምንመለከተው ባለሁለት መኝታ ሜክሲኮ አደባባይ ላይ የሚገኝ ቤት ነው። የምትመለከቱት ይህ የምትመለከቱት ሳሎን ነው። ሰፋ ያለ ነው። እንግዳ ማረፊያ ነው እየተመለከትን ያለ ነው። እዚህ ውስጥ አራት ዳይኒንግ ቴብል አለ። አራት ሰዎችን በተገቢ ሁኔታ ሊያስተናግድ የሚችል ስፔስ አለው ማለት ነው። ሁለቱ መኝታ ቤቶች ንጽህና መጠበቂያ ማስተር ውስጥና ኮመን አለው። ላውንድሪ አለው። ሴንትራል ቦይሊንግ አለው። የምትመለከቱትን ከፍታ ክሊራንስ ነው ያለው። ከዛ ባሻገር ኪቼን እንግዲህ የቤቱ ሀርት ነው። ስለዚህ ጽድት ብሎ የተዘጋጀ ነው። ኒት ነው። ባክአፕ ጀኔሬተር እንዲሁም ሊፍት፣ ከተማ ላይ ደግሞ ዎክ ለማድረግ ስፔስ በጣም የተመቸ ስፍራ ላይ ስለሚገኝ ቆንጆ ነው። የተሟላ እቃ እንደ እንግዳ ማረፊያ ሁሉን የያዘ ነው። ስቶቭ አለው፣ ማይክሮዌቭ አለው፣ ሳከር አለው ምግባችሁን በደንብ እንዲያወጣ። ባህላዊ እንጀራ መጋገሪያ የምታስቡ ከሆነ እንጀራ መጋገሪያ ላዩ ላይ ኢንስቶል የተገጠመለት ነው። ፍሪጃቸው አለ። ይህን እንግዲህ ኢንጆይ እንድታደረጉት የምችሉት ነው። ቀጥታ እዚህ ጋር ያለው ላውንደሪ ነው። ላውንደሪ ነው እንመለከተዋለን። ተመልሰን ወደ መኝታ ክፍሉ ስናልፍ እዚህ ማስተር መኝታ ክፍል ከመድረሳችን በፊት ኮመን የሆነ ንጽህና መጠበቂያ አለ። ኮመን የሆነ ንጽህና መጠበቂያ ነው። ይህ የምትመለከቱት ኮመን ንጽህና መጠበቂያ ነው። ጋርድ አለው። ይሄ ጋርዱን ገባ ብላችሁ ውስጥ ሻወር ልትወስዱበት የሚችሉት ስፔስ ያለው ነው። ቆንጆ ነው። ሳከር አለው እዚህ። ማንኛውንም ጠረን ወደ ላይ ሳከ አድርጎ ሊወስደው የሚችለው ሳከር አለው። እዚህ ጋር ማስተር መኝታ ክፍል ነው። ማስተር መኝታ ክፍሉ ይህን የሚመስል ድባብ ነው ያለው። ሰፋ ያለ ነው እንደምትመለከቱት፣ ብርሃን ከኋላችሁ በደንብ ይገባል። ቆንጆ ስፍራ ላይ ነው። ቁምሳጥናችሁ ይሄ ነው። በጥሩ ሁኔታ ቁምሳጥኑ የተዘጋጀ ቁምሳጥን አለው። ወደ መታጠቢያ ክፍሉ ስታልፉ መታጠቢያ ክፍሉ ይሄ ነው የሚመስለው። ሰፋ ያለ ነው። ማስተር ውስጥ ነው የሚገኘው። ሳከር አለው እንዲሁም ሻወር ጌትድ የሆነ በደንብ ልትታጠቡበት የሚችሉበት ሴንትራል ቦይለር ነው ያለው። ሴንትራል ቦይለር ነው ቤቱ ያለው። ስለዚህ ቤስት የሚባል ነው ውሃ ሙቀቱ። ሁለተኛው መኝታ ክፍል ይሄን ነው የሚመስለው። ለሁለተኛው መኝታ ክፍሉ እንግዲህ እዛ ጋር ንጽህና መጠበቂያ ያለው የምትመለከቱትን መለስተኛ አነስ ያለ አልጋ አለው። በዚህ በኩል ደግሞ ቁም ሳጥን ተገጥሞልታል። ቁም ሳጥን አለው። ስለዚህ ይህ ቤት ቆንጆ ስፍራ ላይ የሚገኝ ነው። ስለዚህ እዚህ ቆንጆ ስፍራ ላይ የሚገኝ ቱ ቤት ባለ ሁለት መኝታ ሁለት ንጽህና መጠበቂያ ያለው ሰፋ ያለ ሳሎን የተመለከታችሁት ቆንጆ ኪችን ያለው ሴንትራል ቦይለር እንዲሁም ባካፕ ጀኔሬተርና እና የተሟላ ፋሲሊቲ በአቅራቢያችሁ ላይ ማግኘት ትችላላችሁ። ወኪንግ ዲስታንስ በጣም የተመቸ ነው ያለው። ይሄን ለማግኘት በ0944365959 ለኪራይ ነው፣ እንግዳ ማረፊያ ነው እሱ ልታገኙ ትችላላችሁ። ኮንታክት እንድታደረጉን እንጋብዛችኋለን። አብሮነታችሁን ስለሰጣችሁን በጣም እናከብራለን። ሰላም ሁኑ።